የተማመንበት ኃይል በእኛ ላይ አመጾ አፈሙዙን አዙሮብናል። ጄኔራል ምግበይ እስረኞች በፍጥነት ወደ ኤርትራ ተልከው ይሰልጥኑ፣ ደብረ ጽዮን አዘዙ። የትግራይ ሰራዊት በደብረ ጽዮን ላይ ማመፁን ተከትሎ እርስ በራሱ ተኩስ መክፈቱ ሲሰማ ድንገተኛውን ፈተና ለማለፍ እስረኞች በሙሉ ወደ ኤርትራ ወታደራዊ ማሰልጠኛዎች እየተወሰዱ መሆናቸው ተረጋግጧል። የጌታቸው ረዳን ጊዜ አስተዳደር በኃይል ፈንቅሎ የመቀለውን ቢሮ የተቆጣጠረው የደብረ ጽዮን ቡድን የጋራ ጠላት ያለውን ጉዳይ ካስወገደ በኋላም ወደ ውስጥ ግጭት መሻገሩ ተሰምቷል። ሰራዊቱና ፖለቲከኛው መሃል ከባድ ክፍፍልና አለመግባባት መፈጠሩ የተነገረ ሲሆን፣ በተለይ በወታደር ውስጥ ያለው ክፍፍል አሁን የደብረ ጽዮን ቡድን ዋነኛ ስጋት ማዕከል ሆኗል የተባለው የደብረ ጽዮን ቡድን ደጋፊ ከሆኑት የጦር አዛዦች መካከል አንደኛው የሆኑትና ከሳምንታት በፊት በጌታቸው ረዳ አስተዳደር እገዳ ተጥሎባቸው የነበሩት ጄኔራል ምግበይ ዛሬ ለደብረ ጽዮን ባቀረቡት ሪፖርት የተማመንበት ኃይል በእኛ ላይ አመጾ አፈሙዙን አዝሮብናል የሚል መርዶ ማሰማታቸው የተሰማ ሲሆን ሰራዊቱም እርስ በራሱ ተኩስ ከፍቶ ሊተላለቅ መሆኑን ገልጸዋል የተባለው በሪፖርቱ የተደናገጡት ፕሬዝዳንቱ ደብረ ጽዮንም መቀለን ጨምሮ በሁሉም የክልሉ እስር ቤቶች ውስጥ የሚገኙ እስረኞች በፍጥነት ወደ ኤርትራ ተልከው ወታደራዊ ስልጠና እንዲወስዱ ማዛቸውና ትዕዛዙም ተግባራዊ መደረግ መጀመሩ ተሰምቷል። የትግራይ ሰራዊት በደብረ ጽዮን ላይ ማመፁን ተከትሎ እርስ በራሱ ተኩስ መክፈቱ ሲሰማ ድንገተኛውን ፈተና ለማለፍ እስረኞች በሙሉ ወደ ኤርትራ ወታደራዊ ማሰልጠኛዎች እየተወሰዱ እንዳለ ታውቋል። ህወሀት እስረኞችን ፈቶ ወደ ወታደራዊ ማሰልጠኛ እያስገባ ስለመሆኑ ከወደ ትግራይ የደረሰ መረጃም አመላክቷል። በቁጥር ቀላል የማይባለው የታጣቂ ኃይል የህወሀትን እንቅስቃሴ በመቃወም ራሱን ከቡድኑ እያገለለ ወደ ቤተሰቡ እየሄደ እንዳለ የገለጹት የመቀለ ምንጮች እንዳሉት ከሆነ በሁኔታው የተደናገጠው ህወሀት የታጣቂ ሰራዊቱን ቁጥር መመናመን ተከትሎ ከሻቢያ ከፍተኛ መኮንኖች ጋር በመነጋገር በእስር ቤቶች ውስጥ የሚገኙ የህግ ታራሚዎች በሙሉ እድሜያቸውና የጤና ሁኔታቸው ይፈቅድላቸዋል የተባሉትን በሙሉ ከእስር ቤት አውጥተው ወደ ኤርትራ አዲካለ የሚገኘው ወታደራዊ ማሰልጠኛ እንዲገቡ ትእዛዝ መስጠታቸውም ታውቋል። ከቀናት በፊት የህወሓትና የኤርትራ ጄኔራሎች በራማ ከተማ ተገናኝተው መምከራቸው የሚታወስ ሲሆን በስምምነቱ መሰረትም ታራሚዎቹን ባጭር ጊዜ የጦር ስልጠና ወደ ጦርነት ለማስገባት እቅድ ተይዟል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በሰራዊቱ መካከል ለተነሳው ውጥረት መነሻው አብዛኛው ሰራዊቱ በጊዜ አስተዳደሩ ደስተኛ መሆኑ እና ድጋፉን በመስጠቱ ሲሆን፣ ከላይ ያለው ወታደራዊ መኮንን ደግሞ ስልጣናችን ተገድቧል እንደፈለግን መንቀሳቀስና ውሳኔ ማሳለፍ አልቻንም በሚል በጊዜ አስተዳደሩ ላይ ያላቸውን ቅሬታ ወደ ሰራዊቱ ለማውረድ በሚያደርጉት ጥረት ምክንያት መሆኑን የገለጹት ምንጮች የሰራዊቱ አቋም እነደብረ ጽዮንን ማስደንገጡን አክለው ገልጸዋል። ሰራዊቱ ለምን ከደብረ ጽዮን ይልቅ የጌታቸው ረዳ አስተዳደር ደገፈ ለሚለው ጥያቄ ምላሽ የሰጡት ራሳቸው ጌታቸው ረዳ ሲሆኑ ትላንት በሪዮት ሚዲያ ባደረጉት ቆይታም ስለ ሰራዊቱ ሲናገሩ በተያዘው 2017 በጀት ዓመት ከሐምሌ እስከ የካቲት ወር ባሉት 8 ቢሊዮን ብር ለሰራዊቱ ወጪ አድርገ ያሉ ሲሆን በዚህም ምክንያት ለመንግስት ሰራተኛ ደሞዝ አልተከፈለም፣ አንድም የልማት ስራ አልተሰራም ብለዋል። 274,000 የክልሉ ሰራዊት በታድሶ ስልጠናም ወደ ማህበረሰቡ እንዲቀላቀል ማስመዝገባቸውን የተናገሩት አቶ ጌታቸው ረዳም በአሁኑ ወቅት ለ110,000 ሰራዊት ስንቅ እንከፍላለን ሲሉ ማስረድተዋል። ባለፉት ሰባት ወራት ለክልሉ ሰራዊት 8 ቢሊዮን ብር ማውጣታቸውን የተናገሩት ጊዜያዊ ርዕሰ መስተዳደሩ ከፌዴራል መንግስት ለ2017 በጀት ዓመት የተመደበለት የድጋፍ በጀት 13 ቢሊዮን ብር መሆኑን ገልጸዋል። በአቶ ጌታቸው ረዳ በሚመራው የጊዜያዊ አስተዳደሩና በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መካከል አሁንም ውጥረቱ ቀጥሏል። ጊዜያዊ አስተዳደሩ የሰራዊቱ ቁጥር ከፍተኛ ስለሆነም በተሀድሶ ስልጠና ወደ ማህበረሰቡ እንዲቀላቀሉ እንደሚፈልግ፣ ነገር ግን የተሀድሶ ስራ እንዳይከናወን ደግሞ በነደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን እንቅፋት እንደሆነበትም በተደጋጋሚ ሲናገር ቆይቷል። በዚህ የጌታቸው ረዳ አካሄድ ያልተደሰቱትና ሰራዊቱን ከኛ ቁጥጥር ውጪ እያደረገብን ነው በሚል የሚተቹት አንጋፋዎቹ የህወሓት ጄኔራሎች ታዲያም ከደብረ ጽዮን ጋር የቆሙ ሲሆን ተጨማሪ ኃይል ለመገንባትም ከሻቢያ ጋር በጋራ ለመስራት አቋራጭ መንገድ ነው በሚል እየተንቀሳቀሱ መሆናቸው ይነገራል። ለዚህም ማሳያው ደግሞ ከሰሞኑ የነደብረ ጽዮን ቡድን ደጋፊ ጄኔራሎችና የሻቢያ ጄኔራሎች በድንበር ከተማዋም ራማ ተገኝተው መምከራቸው ነው። በኢሳያስ አፈርቅ የሰራይት ድጋፍ መቀለን ተቆጣጥሮ የጌታቸው ረዳን ቢሮ የተረከበው ጽዮን መራሽ ውሃት ወሳኝ የተባሉ ቁልፍ ወታደራዛጆቹን ወደ ኤርትራ ድንበር ራማ መላኩን እየተሰማው፣ የሻቢያና የህዋት ጄነራሎችም በራማ ተገናኝተው እንደነበር የወጡ መረጃዎች ያሳያሉ። በዚህ የሁለቱ አይሎይ ስብሰባም የኤርትራ ጄነራሎች እናንተኮ የነገራችሁን 274,000 ወታደር እንዳለ ነው። አሁን ግን ያየነው 20ሺህ እንኳን አይሞላም። የሚል ጥያቄ ለህዋት ጄኔራሎች አቅርቦ የነበረ ሲሆን የህዋት ጄኔራሎችም ሰራዊታችን ወደ የቤቱ ተበትኖ ነው፣ አሁን ለተበተነው ሰራዊት ጥሪ እናደርጋለን የሚል ምላሽ እንደሰጧቸውም ታውቋል። ከዚህም ባለፈ ከፍተኛ ቁጥር ያለው ወጣት ስላለን እድሜው ከ15 ዓመት በላይ የሆነ ወጣት ሁሉ እያስገድድን ጭምር ትግራይ ውስጥ ባሉ የተለያዩ የማሰልጠኛ ስፍራዎች እንዲሁም ኤርትራ ሳዋ ውስጥ በአጭር ጊዜ ሰልጥነው እንዲወጡ እናደርጋለን ብለው ወደ መቀለ ተመልሰዋል ሲሉ ለመረጃው ቅርበት ያላቸው ምንጮች ገልጸዋል። ዛሬ በተሰማው መረጃ ደግሞ ከደብረጽዮን ቡድን ደጋፊ ከሆኑት የጦር አዛዦች መካከል አንደኛው የሆኑትና ከሳምንታት በፊት በጌታቸው ረዳ እገዳ ተጥሎባቸው የነበሩት ጄኔራል ምግበይ ዛሬ ለደብረጽዮን ባቀረቡት ሪፖርት የተማመንበት ኃይል በእኛ ላይ አምጾ አፈሙዙን አዙሮብናል፣ የሚል መርዶ ማሰማታቸውን የተሰማው ሰራዊቱም እርስ በርሱ ተኩስ ከፍቶ ሊተላለቅ ነው ብለዋል። በሪፖርታቸውም በሪፖርቱ የተደናገጡት ፕሬዝዳንቱ ደብረ ጽዮንም መቀለን ጨምሮ በሁሉም የክልሉ እስር ቤቶች ውስጥ የሚገኙ እስረኞች በፍጥነት ወደ ኤርትራ ተልከው ወታደራዊ ስልጠና እንዲወስዱ ማዛቸው የተሰማ ሲሆን ትእዛዙም ተግባራዊ መደረግ መጀመሩ ታውቋል። የትግራይ ሰራዊት በደብረ ጽዮን ላይ ማመፁን ተከትሎ እርስ በርሱ ተኩስ መክፈቱ ሲሰማም ድንገተኛ ፈተናውን ለማለፍ እስረኞችን በሙሉ ወደ ኤርትራ ማሰልጠኛ ጣቢያዎች እየወሰዱ እንዳለም ለማወቅ ተችሏል። ህወሓት እስረኞችን ፈቶ ወደ ወታደራዊ ማሰልጠኛ እያስገባ ስለመሆኑ ከወደ ትግራይ የደረሱ መረጃዎች አረጋግጠዋል። በቁጥር ቀላል የማይባለው የታጣቂ ኃይል የህወሓትን እንቅስቃሴ በመቃወም ራሱን ከቡድኑ እያገለለም ወደ ቤተሰቡ እየሄደ እንደሆነ የጠቆሙት የመቀለ ምንጮች፣ በሁኔታው የተደናገጠው ህወሓት የታጣቂ ሰራዊቱን ቁጥር መመናመን ተከትሎ ከሻዕቢያ ከፍተኛ መኮንኖች ጋር በመነጋገር በትግራይ እስር ቤቶች ውስጥ የሚገኙ የህግ ታራሚዎችን በሙሉ እድሜና የጤና ሁኔታቸው የፈቀደላቸውን ከእስር ቤት አስወጥቶ ወደ ኤርትራ አዲካ ወደሚገኘው ወታደራዊ ማሰልጠኛ እንዲገቡ ትዕዛዝ መስጠቱን አሳውቀዋል። ከዚው የግዳጅ ወታደራዊ አፈሳ መረጃ ጋር በተያያዘም ከሁለት ሳምንት በፊት የህዝብ እንባ ጠባቂ ተቋም የመቀለ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፀሐይ ዋንባይም ዛላንበሳን ጨምሮ በኤርትራ ሰራዊት እጅ ውስጥ በሆኑ የኢሮብ አካባቢዎች ላይ ያለው ችግር መባባሱን እና ወጣቶች በግዳጅ ወደ ኤርትራ ማሰልጠኛ ጣቢያዎች እየተወሰዱ እንዳለ ገልጸው የክልሉም ይሁን የፌዴራል መንግስቱ ትኩረት ሊሰጠው ይገባል ብለው ነበር። የሆነ ሆኖ የጌታቸው ረዳን ጊዜ አስተዳደር በኃይል ፈንቅሎ የመቀለውን ቢሮ የተቆጣጠረው የደብረ ጽዮን ኃይል የጋራ ጠላት ያለውን ኃይል ካስወገደ በኋላም ወደ ውስጥ ግጭት ማምራቱን የተሰማው ሰራዊቱና ፖለቲከኛው በመሃል ከባድ ክፍፍልና አለመግባባት ውስጥ የገቡ ሲሆን፣ በተለይም በወታደር ውስጥ ያለው ክፍፍል አሁን የደብረ ጽዮን ቡድን ዋነኛ የስጋት ማዕከል ሆኖ ቀጥሏል። ውድ ቤተሰቦች ለሰዓቱ ብታደምጧቸው ብለን ያዝንላችሁ። አሁን የመረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በያላችሁበት ያለም ዳርቻ ሁሉ ሰላማችሁ ብዝት ይበል።